ባዶ ማንም የለም። ይሄን ይመስል ነበር። ከፍላ ልደት ነው እንግዲህ። ቀረብ ስል ደሞ እዛ ጋ ኬክ አለ። ይሄ መግቢያው ነው። በጣም ነው የሚያምረው። ዋው ማሻአላ፣ ተባረከላ። ወንድና ሴት ናቸው፣ ልደታቸው ያከበሩት በዛ በኩል አረንጓዴ ሰማያዊ ከለሩ የወንድ ነው። ያው በዚህ በኩል ማለት ነው የወንድ ነው። ይሄ እንዳለ ሰማያዊ የወንድ ልደት ነው። ይሄኛው የሴቷ ነው። ወንዱ አምስት አመቱ፣ ሴቷ ሰባት አመት እና በጣም ነበር የሚያምረው። አሪፍ ምሽት ነበር። ማሻላ በጣም ያምር ነበር እና ብዙም መጀመሪያ ላይ ለመቅረጽ አይመችም ነበር። አሁን ነው ገና ባዶ ሲሆን እዛኛው ሌላኛውን እንደዚህ ዲኮር አድርገው እዛ ሲሄዱ፣ እኔ ደግሞ እስኪ ለምን ቪዲዮ አልቀርጽም ብዬ ነው ለቤተሰቦች። ጠረጥሮ አይደለም። አንቺ ስንት አመትሽ ነው? አዲስ ነሽ፣ አመት አልሞላሽም። ይሄ ባህሩ ነው። የተወሰነ በዛ በኩል አሳያቻቻለ። ሲያምር ሲያምር፣ ዋው ማሻአላ ተባረከ፣ ረህማን ሰው የለውም። አሁን በጣም ነው የሚያምረው። ሴትዮ ደግሞ በዚህ በኩል ላሳልፋቸው። ለነገሩ ትግባ፣ ምን ያገባኝ፣ አላውቃት፣ አታውቀኝ። በጣም ነው የሚያምረው። እና ዛሬ እንግዲህ አያምርም በዓል ነው በጣም ነው የሚያምረው በእርግጥ ብዙ ድምፅ ያላስገባሁላችሁ እንጂ ያው ሲያምር ያው

ፏፏቴ ሲያምር፣ እዩ። ዝናብ እየዘነበ ነው። ዋው ፓርቲቱ፣ ይሄ ፓርቲቱ ፓርቲ ዋን ቅድም መቀርጫዋለሁ። አሁን ደግሞ ፓርቲቱ በጣም ነው የሚያምረው። የልጆች መጫወቻዎች አሉ። ሰው ይለፈል እና ተዝናኑ። መዝናናት ለሚፈልጉ እንደዚህ አንዳንድ ያላት። በእርግጥ ዋጋው አይቻልም ያው የሀብታም ነገር ስለሆነ